አዲስ አበባን ሲያነሱ፣ እሱ ያነሱት ፊንፊኔ ትባል ነበረ። አዲስ አበባ የሚባል ነገር ፊንፊኔ ሲባል ነበረ የሚል ነገር የለም። እያነበብኩ ነው እኮ። አዲስ አበባ በፊት ፊንፊኔ የሚል መጠሪያ እንደነበረ አድርጎት። የትኛው አካባቢ አሁን አዲስ አበባ ለምሳሌ፣ ተመልካች ሰፋች በስንት ማይል ሬዲየስ ብዙ ቦታ ያደርሳለች። ግን ከመስፋቷ በፊትም ቢሆን ፊንፊኔ የምትባል ቦታ ነበረች። ሸገር የሚባል ስም አልነበረም። ከተማ ነበር፣ ሰዎች ሰፍረውበት ነበር፣ እዚህ ሰፍር ነበር አላሉ። ሰው ምንም የሚኖርበት ቦታ አልነበረም። በጣም ጥቂት ሰዎች ነው ነው። እንደዛ አይነት ነገር እዚህ ውስጥ የለም። ሰዎች ሰፍረውበት የነበረ ቦታ ነው የሚል ነገር የለም። ስለ ከብታቸው ነው የሚያወሩት። ያ የባለቤትነት ጥያቄ የሚነሳ ከሆነ በዋነኛነት ሲጀምር የአያቶችን ጥጃ ማሰሪያ መልሱ ማለት አይቀርም ብዬ ጽፌዋለሁ። ነፍጠኛ ማን ነው? ዛሬ አስቀምጭልሻለሁ። ከስር በኋላ አማራ የሚባል ነገር የለም። አማርኛ የሚባል ቋንቋ ነው ያለው አማርኛ ቋንቋ ደግሞ ከግዕዝና ከትግርኛ አብሮ ተዋልዶ የወታደር ቋንቋ የነበረ ነው ብለዋል። ምን ለማለት ፈልገው ነው? በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤም ሲሪል ስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ ሁለት ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ የቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ አራት መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበን እሎታል። ምን ይሄ ብቻ እስከ ሀያ ዓመት የሚቆይ 46 ሳይ ባንክ ብድርን እነሆ ብለናል። መልካም በዓል። በዚህ ልዩ የበዓል ቅናሽ ህልሞን የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። የጠቀሱበትን ሁኔታ እናነሳለን። አዲስ አበባ የእርሶ አያቶች የጥጃ ማሰሪያ እንደሆነች ገለጹበት መንገድ ነው። በኋላ መጠያቄ ሲፋጠጡ ደግሞ ቀስ ብለው ለማስተባበል የሞከሩበትን ቪዲዮዎች አለው። በውጪ ፊንፊኔ የነበረ ውሃው በውሃ የተሞላችና ፊንፊኔ ምትል አገር ስለነበረች ይላሉ። ገጹን እየፈለግኩት ነው። አዲስ አበባ የሚባል ነገር ባልነበረበት ሰዓት ላይ ፊንፊኔ የሚባል የአዲስ አበባ ስም ሊኖር አይችልም፣ አንደኛ ነገር በየቦታዎች ስም ሸገርንም የሚል ነገር አስቀምጫለሁ። ለምሳሌ ያክል የአሁኑ ዘመን ትውልድ ከሆነ ቢሆን ኖሮ አዲስ አበባን ስም የሚያወጣለት ሸገር የሚለውን ጠምዝዘው ሹገር ይላት ነበረ። እስቲ ምናልባት ረስተውት ይሆናል ብዬ ለማስታወስ ብዙ ስራ ስለሚበዛቡት ይሄ ሁሉ መጻፍ እያንዳንዱ ቃል እየተነቀሰ መቼም ላያስታውሱት ይችላሉ። ሚኒሊክ ወደ ሐረር ሲዘምቱ አዲስ አበባ የሚባል ከተማ አልነበረም። ንጉሱ ምኒልክ ሐረርን ለማስገባት በዘመቱበት ወቅት ነበረ ባለቤታቸው ጣይቱ አዲስ አበባን በዋና ከተማነት ቆርቁረው የጠበቋቸው። ለዚህ ነው የአዲስ አበባ ነገር ሲነሳ እቴጌይቱን ሳያነሱ ማለፍ የማይቻለው። ፊንፊኔ የሚለው የአካባቢ ስም በአዲስ አበባ ወደሚል ስም የተቀየረው በእቴጌ ጣይቱ ብጡል ነው። ስለዚህ ፊንፊኔ የጠራ ከአካባቢ እንጦጦን በተመለከተም ያስቀመጥኩት አለን። እንጦጦ ድልድላ የሚል ባለ ስም ነበረው። አዲስ አበባ አካባቢ ያን ፊንፊን የሚባል አካባቢ እንደነበረ ነው። ከተማ የነበረ ቦታ አይደለም፣ ባዶ ነበር ነው። ከተማማ ከተማ ማናረገው ወደ አረገው ገና ነው። ግን በታሪኩ ፊንፊን የሚባል አካባቢ ቴገዋ መጥተው አዲስ አበባ እንዳሏት በዚሁ ላይ ስለተጻፈ እሱን ለማስታወስ ነው። እንደውም ከእንጦጦ ወደ ታች ወደ አራት ኪሎ የመጡበት ዋናው ምክንያት የፊንፊኔ ፍለ ውሃ በየጊዜው እየሄዱ እሳቸውና ሌሎችም ትልልቅ ሰዎች የሚጠቀሙበት ሁኔታ ስለተፈጠረ ቅርበቱን ጭምር ነው። ወደ አራት ኪሎ የሳባቸው የጦጦ ብርድም ጭምር ነው። ያ አካባቢ ፊንፊኔ ነው የሚባለው የነበረው ያለው ቢኮዝ ኦፍ ይሄ የሚፈላው ውሃ የሚወጣበት ቦታ ስለነበረ። ስለዚህ የአያቶቹ ጥጃ ማሰሪያ ከነበረ ባለቤት ነበረው ማለት ነው። ከተማ እዛ ላይ ምንድን ነው የሚለው ያለው ከብቶቻችን ብዙ ነበሩ ነው የሚለው ያለው። በጋጣና በበረት መያዝና ኮንቴን ማድረግ የሚቻል አይደለም። የሚያድሩት በዱር በገደሉ ነበረ። ከብዛታቸው የተነሳ ሲግጡ እስከ ፊንፊኔ ድረስ መጥተው ይግጡ ነበር ካዳ ያንን ነው የሚናገረው ያለው እና አያቴ ናቸው ይህንን የሚሉት ያለው አያቴ ይሄ አሁን መንገድ የተሰራ ፊንፊኔ ባዶ ነበረ ይላል ገጽ 66 ላይ ንብረትም አልሰፈረበትም ነበር አለማ ነው አቀና ነው ይላሉ አያቱ ነው የሚሉት እንድቀልሳሳት ከብት ንብረት አይደለም ያላቸው ማን ነው ይላል እዚህ ላይ ስለዚህ የሆነ ህዝብ ባለቤት ነበረ ከብቶችም ነበሩት ግጦሽ ነበረው ጫካም ነበረ አይደለ እዚህ ላይ መሰረታዊ ግጭት አለ። ከጥያቄ ይቃል እንዲብል ሻለው አዳ ላይ ቤዝድ የሆኑ የኔ አያቶች ከብታቸው ብዛት የተነሳ እስከ ፊንፊኔ ድረስ ሊመጣ ይችላል ያለው እሱ ነው የተናገሩት ያለው የእኛ ከብት እሳቸው እሳቸው አታያይ ነው ብልሻ ያለው የእሳቸው ንግግር ነው። እሳቸው የሚሉትን ነው ያስቀመጥኩት። ያለው እሳቸው እዚህ ድረስ የሚመጣ የሚግጥ ከብት ነበረን እኛ በእኛ አመለካከት

የሚል ምሬት ደግሞ አያታቸው አያቶ ነበራቸው። እርስዎ እኮ አይደሉም፣ የአያቶውን ሁኔታ በንግግር የወረሱትን አያቶ ይናገሩ የነበረውን። ፊንፊኔ የምትባል የአካባቢ መጠሪያ ይበሏት ምንም ይበሏት ፊንፊኔ የምትባል ግን አንዲት ቦታ ነበረች። ያ እሱ ላይ ክህደት የለም አለመጽሐፍ ላይ። ስለዚህ እንደውም በጣም ታናሽ ወንድሞ አያቶ አጠገብ ደርሶ የማያውቀው ልጅ በኋላ ላይ ሄዶ ሚስቱን ሁሉ አያቶቼ ጥጃ ማሰሪያ ነበረች፣ ያንቺ ቤተሰቦች ከጎጃም ባዷቸውን መተው የገቡበት ከተማ ቤት የሰሩበት የኔ አያቶች ጥጃ ማሰሪያ ነበረች የሚል ነገር ጽፈዋል። ለምንድን ነው ይህን ሁሉ ለመጻፍ የፈለጉት ነው? በዋናነት ስለ ፊንፊኔ የሚያሉትን አመለካከት ከአያቱ በኋላም አዲስ አበባ ከመጻፉ አዲስ አበባ አንድ ቤተሰብ እና ፋና ቢወቱ ነው የሚል ያለው። ስለዚህ ቤተሰብሽን በምትገልጭበት ሰዓት ላይ ከቤተሰቡ አንዱ አካል አያቴ ናቸው። አያቴ አካባቢውን እንዴት እንደሚያዩት እንዴት እንደሚገልጹት በዛ ሰዓት ላይ ለእኛ ምን ይነግሩን እንደነበረ ያንን በራሳቸው አንደበት ነው። እንደውም አንዳንድ ቦታ ላይ የሚያቀርቡት ነገር በተወሰነ ደረጃም የተጋነነ ይመስላል በሚል የሳቸውን ፕሮፓጋንዳ ነው ሚላቋርጡት። አዲስ አበባ አሁን ላይ የባለቤትነት ጥያቄ ይነሳባታል። እርሶም አስረግጠው በመጽሐፉ የተናገሩት ከአያቶም ሰሙ ምንም አሉ፣ መጽሐፎት ላይ የጻፉት ከሌላ መጽሀፍቶችን ማመሳክረው አዲስ አበባ የምትባል አገር እንዳልነበረች፣ ፊንፊን የሚባል መጠሪያ የነበራት ቦታ ቴጌዋ ለውሀና ለእንጨት ፈልገው ስለነበረ የያዙት ከዛ በኋላ የእርስን አያቶች እንደተፈናቀሉ ነው የሚያምኑት። ይሄንን አይደለ መጽሐፉ ላይ ነው? ተሳስቻለሁ። እኔ እኔ እኔ አያት ያሉኝን እንዳስቀመጥኩ ነው፣ እዛ የእምነት ጉዳይ አይደለም ያለው እሳቸው። አያቶቼ ይሄንን የሚሉት አያቶቼ እና ቅድም አያቶቼ አዲስ አበባን በተመለከተ ያላቸው አመለካከት በቀደም ለታ እዚህ ከተማ ውስጥ እንደተነገረው አይነት አመለካከት አይደለም። እዚህ ከተማ ውስጥ እነሱ በዚህ ከተማው ውስጥ ዋናው ባለቤቶች እንደሆኑ አድርገው የሚያዩ የተፈናቀሉ ነን የማይሉ ኢንፋት ከዚህ ከተማ ተነስተው እስከ አድዋ ድረስ የሚዘምቱ ጣሊያን አገሩን በያዘበት ሰዓት ላይ እና ይህ አመለካከት በወቅቱ በዛን ሰዓት ላይ የነበረውን ሁኔታ ሲዘረዝሩ ያስቀመጡት ነገርና በአጠቃላይ የራሳቸው ደግሞ ሀገራዊ የሆነ ስለኑ ቦላ አሁን በአሁኑ ዘመን እንዳለው የከረረ የዘር ፖለቲካ ከተማው በሚያዩበት መንገድ የሚያው ሰዎች አልነበሩ። ከዛ ያለፈ ሀገራዊ የሆነ ነገር ነው። አያት እኮ ከፍተኛ ቁጭት አላቸው። አዎ ይነገራሉ አይደለም። አዎ ጥጆቹ የኛ በሳቸው ጊዜም አይደለ ከሱ በፊት ነው የኛ ከብቶች የሞቱት። እኛ ከተመልን ያበቃልን። አዲስ አበባ ተብላ አዲስ አበባ ይሄን የመሰለች ጊዜ ነው እኛ፣ አዎ እኛ ሄደን ጊዜ ነው ይላሉ። ስለዚህ የባለቤትነት ጥያቄው የባለቤትነት ጥያቄ ማለት ከአዲስ አበባ ስንነሳ በሀይልን የተነሳ ተነሳ ነው ጥጆቻችን ተገፍተውብን ነው። ጫካም ሆነ በጨፍ የተሞላም ቦታ ሆነ በውሃም የተሞላ ቦታ ቢሆን የሰፈርንበት ነበረ የሚል ጥያቄ ቢነሳ ልክ ነው ማለት ነው። ስለ ሰፈር አይደለም የሚያወሩት ባልኩሽ፣ በጣም ግልጽ እኮ ነው። ሰንተራቸው አዳ ነው ከብቶቻቸው እዚህ ድረስ እንደሚያስሩ የተናገሩት ያለው ሰፈርንበታል የሚል ነገር አላቀረበም እዚህ ውስጥ ምንም ነገር እንዳልኩት ነው። የከብት መሰማሪያ ቦታ ነው የነበረው። እስከዚህ ድረስ ይመጡ ነበር ነው ያሉት። ከተማ ነበር፣ ሰዎች ሰፍረውበት ነበር፣ እዚህ ሰፍር ነበር አላሉም። ሰው ምንም የሚኖርበት ቦታ አልነበረም። በጣም ጥቂት ሰዎች እንደዛ ላይ ነገር እዚህ ውስጥ የለም። ሰዎች ሰፍረውበት የነበረ ቦታ ነው የሚል ነገር የለም። ስለ ከብታቸው ነው የሚያወሩት ያለው። ከብታቸው እዚህ ድረስ መጥቶ ይግጥ እንደነበረ፣ እዚህ ድረስ ይሰማራ እንደነበረ በዱር በገደሉ ነው የሚወለዱት የነበረው ጥጃዎቹ ከቦታ ጥበት የተነሳ ነው የሚሉት ያለው። ስለዚህ ስለሰፈረ ቦታ ከሰፈረበት ስለተፈናቀለ ሰው የሚያወሩት ነገር የለም። ሁለተኛ ነገር የከተማው ባለቤትነትን ጉዳይ ካነሳሽ፣ ወደ ሲሬስ የባለቤትነት ጥያቄ ሲመጣ ደግሞ እዚያ ያስቀመጥኩት አለ። የባለቤትነት ጥያቄ የሚነሳ ከሆነ በዋነኛነት ሲጀምር የሀያቶችን ጥጃ ማሰሪያ መልሱ ማለት አይቀርም ብዬ ጽፌዋለሁ። ቀጥሎ ደግሞ ሪል የእውነተኛ የባለቤትነት ጥያቄ ከተነሳ ከተማ ነው ማወራ ያለው። የተገነባን ከተማ የባለቤትነት ጥያቄ ከሆነ የምታነሽው፣ ይህ ከተማ የገነቡት ባሮች ናቸው ነው ያልኩት ያለው ከአራት የኢትዮጵያ ግዛቶች በዋነኛነት ተፈንግሎ መጥተው ከተማውን በጉልበታቸው በላባቸው እዛ ይላል ያለው በቋንጃቸው ላባቸውን አንቆርቁረው የገነቡት በዋነኛነት እነዚህ ናቸው። ሆኖም ቀረም እንግዲህ መጨረሻ እናድርገውና አዲስ አበባ ሲያነሱ ያነሱት ፊንፊኔ ትባል ነበረ። አዲስ አበባ የሚባል ነገር ፊንፊኔ ሲባል ነበር የሚል ነገር የለም። እያ የትኛው አካባቢ አሁን አዲስ አበባ ለምሳሌ ተመልካቼ ሰፋችበ ስንት ማይል ሬድዮስ ብዙ ቦታ ያደርሳለች። ከመስፋቷ በፊትም ቢሆን ፊንፊኔ የምትባል ቦታ ነበረች። ሸገር የሚባል ስም አልነበረም። አሁን ለምሳሌ ያክል ስማ ውጪው ስማ ውጪ ይላል ያለው የአሁኑ ዘመን ትውልድ ቢሆን ኖሮ ነብር የሚላት ነበር። ሸገርን ሹገር ይላት ነበር ይልሻል እዛ ሸገርን ገብቶሻል። ሸገር አንድ ፓርት ነው፣ አዲስ አበባ ውስጥ ካኑ ፊንፊኔ ሌላ ፓርት ነው። ሌሎችም እንዲያነስም ያላቸው ቦታዎች እንደሚኖሩ እርግጠኛ ነኝ። ያን ጊዜ እርሶ አያቶ በሚነግረው ጊዜ ላይ ለምሳሌ ስለ ፊንፊኔም፣ ስለ ጥጃም፣ ስለ ጨፌ የተሞላበት ቦታ፣ በአባ ያሸበረቀች ቦታ፣ ውሃ ብዛት የነበረበት ጫካ የሚሉት ቦታ ላይ ሸገር የሚል ስያሜ ይነግረውታል አያቶ ስለ ሸገር ስለሚባል ቃል በልጅነታችን የምናውቀው ቃል ነው። አዲስ አበባ እርሶ በልጅነቱ በዚህ የተነሳ ነው። በኋላ ነው ሸገር ከተማ ከተቆረቆረች በኋላ ትንሽ ያለው እነዚህን ስሞች ሸገር የሚባል ስም አዲስ አበባ ውስጥ ያለ አንድ አካባቢ ቦታ ስም መሆኑን እናቅ። ለዚህም ነው እኮ ሸገር የሚለውን ስም ወስጄ የአሁኑ ዘመን ሰው ሸገር የሚለውን ስሙን ወስዶ ስማውጣላት ይባል ሹገር ይላት ነበር ይላል። በገጽ መቶ አርባ አምስት ላይ ያስቀመጡት ስለ ነፍጠኛ ያወሱበት ቦታ ነው። ነፍጠኛ ማን ነው? ዛሬ ያስቀምጭልሻለሁ። የትግራይ መኳንንትና መሳፍንት በምኒልክ ሰራዊት ውስጥ ከትግራይ እየተነሳ ለመሰማህላት የሚመጣው ወጣት አገሩን ባዶ ያደረገዋል ብለው ኬላ እስከማቆም ድረስ ሄደዋል። ያለው ትግራይ ውስጥ ከየትኛውም የአገሪቷ ክልል በሚኒሊክ ሰራዊት ውስጥ የተሳተፈ ሁሉንም አይነት ብሄር ዶሚናንትሊ እዛ አስቀምጬዋለሁ ያለው የሸዋ አማራና የሸዋ ኦሮሞ ነው። በተለያዩ አቅጣጫዎች ይቺ ዘመናዊ የምንላትን ኢትዮጵያ ከውጭ ጠላት ተከራክሎ ውስጥ ያሉትን ማስገብሮ አገር እንደ አገር ያቆመው ያለው ነፍጠኛ ማለት ይሄ ነው፣ ሌላ ነገር አይደለም። ነገር ግን ይሄን ሲጽፉ ነፍጠኛ ነኝ የሚል ደግሞ ሰው እንዳለ ዘንግተዋሉ። እኔ ነፍጠኛ ነኝ የሚል የሆነ ያለው ነገር በአሁኑ ጊዜ በሌላ መንገድ መምጣት ስትጀምሪ፣ ገብቶሻል ከነፍጠኛ ስርዓት ጋር ያለውን ኔጌቲቭ የሆነ ነገር አሳዛኝ የሆነ ነገር በሙሉ ክዶ ነፍጠኝነትን በሙሉ ብፁና ቅዱስ እንዳደረገ የሚመለከት ትውልድ መፍጠር ትችያለሽ ያለው እዚህ መጽሐፍ ላይ እንደውም የከፈት ፔጅ ላይ ያሳያል ያለው። ሀረር ውስጥ የነበረ የግብር አይነት ምን እንደሚመስል ይህንን ራስ እምሩ ናቸው፣ የንጉሱ ያጎት ልጅ ናቸው። በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤም ሲሪል እስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ 2 ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ የቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሪ አማራጮች ከስቱዲዮ እስከ ባላራት መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበን ልሎታል። ምን ይሄ ብቻ እስከ 20 ዓመት የሚቆይ 46 ሳይ ባንክ ብድርም እንሆ ብለናል። መልካም በዓል። በዚህ ልዩ የበዓል ቅናሽ ህልሞን የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ተራ ዝም ብሎ ፖለቲከኛ አይደለም የጻፈው ያሉ ለሳቸው እንኳን ለልዑሉ ልዑል ናቸው ለልዑሉ እንኳን የሚከብድ ነገር ነው መጽሐፋቸው ላይ ይሄንን እንዴት አይነት አበሳያይ እንደነበረ ነው በሀረር ውስጥ የነበረውን ነው የጻፉት ያለው። ይሄንን አይነት ነገር ነው የነበረ ያለው። በሀረር ውስጥ የነበረው ስርዓት አሁን የጠቀሽውን አይነት ብዝበዛ፣ እርገጣ፣ አፈና፣ ግርፋት የነበረበት ነው። ያ አልነበረም ብሎ የሚከራከር ካለ የራሱ ጉዳይ። ግን እኛ ኮ ስናምስ መሬት ላራሹ በምንልበት ሰዓት ላይ ዝም ብሎ ተራ ማመፅ አይደለም ያለው። ጭሰኛው እንደ ሰው የማይታይበት ነው። ጌቶች ባለፉ ቁጥር መሬት ላይ እየተኛ እግራቸውን የሚስምበት ነው። የእሱን መሬት አርሶ ለጌቶቹ የሚያካፍለው እህል ብቻ አይደለም ያለው። እዚህ ላይ በዝርዝር ሄደውበታል እሳቸው። በክንድ ተለክቶ እንጨት ማቅረብ አለበት። በወር በየቤቱ የጌቶችን እህል የሚፈጭበት ነገር ተሰፍሮች ይሰጠዋል ያለው። ዝርዝሩም መአት ነው። የሚደርስበት አበሳና ብዙ በዛ። ከባርነት ልዩነት የሌለው ነገር ያንን ፋክት ዛሬ የተካረረ የተለያዩ የፖለቲካ ውስጥ ነገር ውስጥ በመግባታችን የምንክደው አይደለም። ባርነት የነበረበት ሀገር ነው አስከፊ የሆነ ጭሰኝነት ያለበት ሀገር ነው። መልካም እንግዲህ፣ በአንድ ንግግሮት ወደ መጽሐፉ እንደገና እመለሳለሁ። ትንሽ እንዳላደክሞት ብዬ ንግግሮቹን አብረን እንቀላቅላቸው እንግዲህ ባለፈው ንግግሮትን እንደሰማውት በተለይ በውጭ ሀገር ላይ ነው ብዙ በርካታ ንግግሮችን ያደረጉት። ከስር በኋላ አማራ የሚባል ነገር የለም አማርኛ የሚባል ቋንቋ ነው ያለው። አማርኛ ቋንቋ ደግሞ ከግዕዝና ከትግርኛ አብሮ ተዋልዶ የወታደር ቋንቋ የነበረ ነው ብለዋል። ምን ለማለት ፈልገው ነው? አማራ ነኝ የሚል ብሔርና አማርኛ የኔ ነው የሚል ሰው እንዳለ ጠፍቶት ነው እንደሚሉት? ፋክት ነው ማወራ ያለሁት። በጎሳ ደረጃ ነው ያነሳሁት ያለው አማራ የሚባል ማህበረሰብ አመጣጡን ነው ያስቀመጥኩት ያለው። ሁለት አይነት አመጣጥ አለ በኢትዮጵያ ውስጥ ከቋንቋ ጋር የተያዘ ከጎሳዎች ጋር የተያዘ ኦሮምኛ ቋንቋ ኦሮሞ ከሚባል ማህበረሰብ ጋር ተያይዞ የመጣ ነገር፣ ኦሮሞ ከሚባል ነገድ ጎሳ ጋር ያደገ ነው ሲጀምር ምናምን ነገር። ወደ ኋላ ሄድ ስትመለከች ቁጥሩ ምን ያህል ይሆናል እንደሆነ አታውቂም። ግን ከትንሽ ወደ ትልቅ እያደገ እየሰፋ ሲመጣ ቋንቋም እያደገ ነው። ትግርኛም እንደዛው ነው። ሌሎችም ተመሳሳይ በሆነ መንገድ ከጎሳው የመነጩ ቋንቋዎች አሉ። ከጎሳው የመነጩ ቋንቋዎች ብዙዎቹ፣ ከምባታ፣ ሃዲያ እንደዚህ ሊሆን ይችላሉ። አማርኛ ላይ ግን ችግር አለ። አማራ የሚባል ህዝብ እንደ ጎሳ ተቀምጦ ከዛ በኋላ ከዛ ጋር የተያዘ ቋንቋ አይደለም የሚል ክርክር ነው ያለው። አማርኛ እንደ እንደ ሊንጓ ፍራንካ እንደ መግባባ ቋንቋ የተለያየ ቋንቋ ተናጋሪዎችን የጋራ ቋንቋ ለመፍጠር ሲባል የተፈጠረ ቋንቋ ነው ነው ይሄ አንዱ እኔ ያስቀመጥኩት ትርክት ነው። ሌላ እንግዲህ በከጎሳ ደረጃ አድርጎ የመጣ የሚል ትርክት ያላቸው ያስቀምጡ። እስካሁን ድረስ መረጃው የሚያሳየው ያለው የሰራዊት የቤተ መንግስት የሰራዊት ቋንቋ ሆኖ የመጣ ነው። የአጼ ዮሐንስ ቋንቋ ነው ትግርኛ ተናጋሪዎቹ የቤተ መንግስት ቋንቋቸውን ይህን ነበር የሚያደርጉት የነበረው የሆነው ይህንን ነው በተለያየ ጊዜ ያክሱም ነገስታት ያስገበሯቸውን ህዝቦች በሰራዊትነት እየመለመሉ እስከ አረቢያ ድረስ ወደ ደቡብ እስከ መጨረሻው የሄዱበት ዳር ድረስ ያሰማሯቸውን ሰራዊቶች በጋራ የሚግባቡበት ቋንቋ በጠፋበት ሰዓት ላይ ለጋራ መግባቢያ ቋንቋነት አማርኛ የሚባል ቋንቋ መጣ ነው ይህ አማርኛ የሚባል ቋንቋ ሞር በተነገረ ቁጥር ከነዚህ የተለያዩ ብሔረሰቦች ዋቴቨር ጎሳዎች የመጡትን ሀይሎች የአማርኛ ተናጋሪ ማህበረሰብ ፈጠረ። ነው ይሄ የአማርኛ ተናጋሪ ማህበረሰብ አማራ የሚባል ከሆነ ትክክል። ግን በጎሳ ደረጃ የመጣ አማራ የሚባል ጎሳ የለም። ነው ይህ ክርክር። ቋንቋ የፈጠረው አማርኛ ቋንቋ በተናጋሪነት የሰበሰባቸው ከላይ ቤጃዎችን፣ አገዎችን፣ ቅማንቶችን ትግሬዎችን አጋሜን ሀማስንን በሂደት እንደውም ኦሮሞዎችን ያካተተ እነዚህም ሁሉ የሰበሰበ በአማርኛ ተናጋሪነታቸው ያመጣ እንጂ በደም ጥራት ላይ የተመሰረተ ልክ አሁን የአማራ፣ የኦሮሞ፣ የትግሬ ደማችን ቆጥረን በደም ጥራት ላይ የተመሰረተነን እንደሚሉት በደም ጥራት ላይ ተመስርቶ ከጎሳነት ወደ ትልቅ ጎሳነት አማርኛ የሚባለውን ቋንቋ በጎሳነት አሳድጎ ያመጣ የሚባል ነገር የለም። አማራኛ ተናጋሪ የሆነ ራሱን በአማርኛ ተናጋሪነቱ አማራ አርጎ የሚያይሰው ካለ እሱ መብቱ ነው። አለም አማርኛ ተናጋሪ ማህበረሰብ አለ እዚህ ሀገር ላይ ክልል ተበጅቶለታል። ያለው ግን ባግራውንዱ ምንድን ነው ነው የዚህ የኔ የኔ ውይይት ይህን ላይ ነው የሚያመለክተው። ከዛ ጋር እያይዘው ደግሞ የሚያስቀምጠው ነገር በዚህ የተነሳ አማርኛ በመሰረቱ የአንድ ጎሳ ቋንቋ ሳይሆን የተለያዩ ጎሳዎች እርስ በርስ የሚግባቡበት ቋንቋ በመሆኑ የተነሳ ገና ሲጀምር ኢትዮጵያዊ ቋንቋ ሆኖ ነው የጀመረው። የአንድ ጎሳ ቋንቋ ሆኖ አልጀመረም ነው የንክርክር። ይህን ቋንቋ የአንድ ጎሳ ቋንቋ ማረግም ወይ የአንድ ጎሳ ቋንቋ ተጫነብን የሚሉ ሌሎች ብሄሮች በስነ ስርዓት መርምሩት። የአንድ ጎሳ ቋንቋ አልነበረም ቋንቋ ነው። አማራ የሚባል ህዝብ አለ፣ አማርኛም ከዛ ነው የተወለደው የሚል ሰዎች ስላሉ እሱን እንዲያብራሩ ነበረ ወደ ወደ ዋናው ነገር ያቀረብኩት ያለው። በደም ጥራት ላይ የተመሰረተ በጎሳነት ሊቀመጥ በሚችል መንገድ የመጣ የለም ነው ያልኩት ያለው አለ ካሉ ማስረጃቸውን ያቀርቡ። ግን አማርኛ ተናጋሪው የዚሁ ቅድም የጠቀስኳቸው የተለያዩ ጎሳዎች በሙሉ ደማቸውን አንድ ላይ ቀላቅለው ቋንቋውን በመግባቢያነት ፈጥረው እያደገ በተጠቃሚነት በመሄድ የመጣ ማህበረሰብ ነው ነው ያልኩት። ይሄንን ነው። መልካም እስቲ ወደ ኢትዮጵያ ፖለቲካ እንሂድ። ተመልሼ እንደገና ወደ መጽሐፉ እመጣለሁ። በአንድ መጽሐፉት ጽሁፍ እንዳየሁት የክልሎችን መፈርጠም የክልሎች ጡንቻ ማውጣትን አስተው ለአገር መንግስቱም ስጋት እንደሚሆንበት ጽፏል። እስቲ ለተመልካቾች በዛው እንዲያብራሩ እኔም ድኑን ንስቶት በሁለተኛ ደግሞ በዚሁ አስታኪ ደግሞ የአገሪቱን የመዳን ሁኔታ የመትረፍ ሁኔታን በዛው እንዲነግሩኝ። በተደጋጋሚ ስጋት ባዘለው ንግግሩ ነው የሚታወቁት። ይህን አንድ አመት ላይ በጣም ከፍተኛ ስጋት እንዳለው ትረዳለው ከንግግሮቹ። እስቲ በመጀመሪያ የክልሎች ጉልበተኛ መሆን አገር መንግስቱን አዳክሟል። እንግዲህ መንግስት ከሚተችበት ዋነኛው ነገር ደካማ መልሶች ነው የሚሰጠው፣ ድርጊቶች ሲፈጸሙ የሚመልስበት እንዲያውም እስካለ መመለስ እስከ ጥርሳቸው የሚታጠቁበትን ሁኔታ ነው የፈጠረላቸው ያለው። ይሄ ይሄ ሁኔታ ምን ፈጥሯል ያለው ማዕከላዊ መንግስቱ ቡድንም ይሁን የግለሰብም ይሁን መብት ተገፈፈ በሚልበት ሰዓት ላይ ሰዎች ሰው እያነሱ በሚሰቅሉበት ሰዓት ላይ ሰዎች እየተነሱ ዘረፋ በሚያካሄዱበት ሰዓት ላይ መግባት፣ በህግም ነው መግባት እንዳይችል የተደረገው ምክንያቱም እነሱ ጥሪ ካላቀረቡ መግባት አይችልም ነው የሚለው። ሁለተኛ በአቅም ደረጃም አቅም አላቸው ብሎ የሚያስባቸው ክልሎች ጋር እንዲህ አይነቶቹን ህጎች ለማስፈጸም የማይችሉበትን ሁኔታ ፈጥሮ ቁጭ ያለ ነው ይመስለኛል። በተለይ ጠንካራ ጠንካራ የሆኑትን አካባቢዎች ከወሰድሽ የዚህ አይነት ነገር ነው የሚታየው። ስለዚህ በኢትዮጵያ ውስጥ ፌዴራሊዝም እንዲሰራ ከተፈለገ፣ ከአመፅ ጋር በተያያዘ መንገድ ማዕከላዊ መንግስቱ ከሁሉም የበለጠ የማስፈጸም ጉልበት ሳይኖረው አገር እንደ አገርም ሊቀጥል አይችልም። ከዛም አልፎ አይደለም እንደገና፣ ከዲሞክራሲ ግንባታም ጋር የተሳሰረ ነገር ነው። ማዕከላዊ መንግስት በሁሉም ቦታዎች ላይ የትኛውም ግለሰብ የትኛውም ቡድን ተንቀሳቅሶ የፖለቲካ እምነቱን አመለካከቱን ለህዝብ ማስረዳት፣ ቢሮ መክፈት፣ ማደራጀት የሚችልበትን ሁኔታ መፍጠር እስካልቻለ ድረስ ዲሞክራሲያዊ ስርዓትን መገንባት ማትችም። ያለው አሁን ባለው የክልል አደረጃጀት ከዲሞክራሲ ጋር የተያዙ እንቅስቃሴዎችንም በስፋት ማድረግ የማይቻልበት ነው። ሁለተኛ እያንዳንዱ ክልል ከሌላው ክልል ሊጋጭ የሚችልበት እያንዳንዱ ክልል በራሱ ውስጥ ሊጋጭ የሚችልበትን እያንዳንዱ ክልል ከማዕከላዊ መንግስት ጋር ሊጋጭ የሚችልበትን ሁኔታ ፈጥሮ የተቀመጠ አገር ነው። ይህንን አይነት አገር ጤነኛ ነው፣ ችግር የለበትም ብሎ የሚያስብ ካለ ምንም ልሻለሁ አውቆ የተኛ ብዬ ነው የማስበው። ይሄ እኔ በጣም በጣም አሳሳቢና ትልቅ ችግር ነው። ከዚህ ችግር መውጫ መንገዶቹ መታሰብ አለባቸው። መውጫ መንገዶቹ ቀላል አይደሉም፣ ከባድ ናቸው። በምን መንገድ ለሚለው እኔ ፕሮብሌም መጠቆም ይችል ይሆናል ያለው መፍትሄውን ግን መጠቆም አንዳንዱ ነገር ላይ በጣም የሚከብድ ነው። ምንድን ነው የምታደርጊው? እስከ ጥርሱ ድረስ የታጠቀ ሚሳይል ጭምር ያለውን የክርግ አይነት ክልል የማዕከላዊ መንግስት ጠንካራ የሆነ በተለያዩ ቦታዎች ላይ አስፈላጊ በሆነበት ሰዓት ላይ የሰውን የግለሰብ የቡድን መብት ማስከበር በሚችልበት ደረጃ ሕግ ማስከበር በሚችልበት ደረጃ መንቀሳቀስ አለበት የሚባለውን ነገር ተግባራዊ የሚያደርግ የጉልበት መቀነስ በየክልሉ ያለውን ማድረግ አለበት። የመንግስት ስቲ ትግራይ ላይ እንዴት ነው የሚያደርገው? በምን መንገድ ነው የሚሄድበት? ሪሌ አሁን ባለንበት ሁኔታ እንደሱ አይነት ማዕከላዊ መንግስት ትግራይ ሄዶ ምንም ነገር ማድረግ የከበደበት ምንድን ነው ምክንያቱ? እንግዲህ እስከማየው ድረስ እምልሻለሁ፣ ማዕከላዊ መንግስት መጥሪያ ያቀረበባቸው ፍርድ ቤት ቀርበው ምላሽ መስጠት አለባቸው የሚባሉ ሰዎች ቲሸርት እየተሰራላቸው፣ ዘፈን እየተዘፈንላቸው፣ ሂሮ ተደርገው እየታዩ ያለበት ሁኔታ ተፈጥሯል። በኖርማል ደረጃ ኖርማል በሆነ ደረጃ የዚህ አይነት እንቅስቃሴም ከመፈጠሩ በፊት አንድ ወንጀለኛ ወንጀለኛ ነው። ሁለት ሁለት ፖሊስ ምናምን ናት የዋለሽ በተወሰነ ጊዜ አልመጣም ካለ ሁለት ፖሊስ ልከሽ ከቤቱ የምታመጭበት ሁኔታ ውስጥ ነው ያለው። እዛ ያለው ስርዓት ይህን ሰውዬስ የሚከላከል በመሆኑ የተነሳ ይመስለኛል ያለው መምጣት ያልተቻለበት ምክንያት፣ ማምጣት በፍላጎቱ ካልመጣ በህግ በህግ አኳያ መጣት ያልቻልሽበት ምክንያት ይህንን ለማድረግ የምትችበት ሁኔታ ያለ ስላልሆነ ነው ብዬ ነው ማስበው እንጂ ሌላ ምንም ምክንያት ይኖራል ብዬ አላስብም። እኔ ጦንዴ አቶ አንዳርጋቸው ለምሳሌ እርሶ በቀደመው ኢህአዴግ ጊዜ ተይዘው ሲመጡ ትልቅ ተቃውሞ ተነስቶ ነበረ፣ በመንግስት ላይ በጣም ብዙ እንቅስቃሴዎች በጣም ትልልቅ ካምፔኖች ሲደረጉ ነበር እንደዛም ማከላዊው ማዕከላዊው መንግስቱ ጆሮ ዳባ በልበስ ብሎ ስራውን ሲሰራ ነበር። እርሱ ጋር ሲከረከር አራት አመት ሙሉ በዛ አስቀምጦት የነበረበት ሁኔታ ነው። ህዝቡ ጌታቸው አሰፋን እወዳለሁ ቢልም ሺ ጊዜ ቲሸርት ሲያሰራ ቢውልም መንግስት ደካማና ቁርጠኝነት ስለሌለው እንጂ ወይም በክልሎች መፈርጠም ስለተሸነፈ እንጂ እንዴት ህዝብ ሁሉ ጊዜ ምን ህዝብ ደረጃ ላይ ያለው ምክንያቱም ልሽ ያለው ብዙ ነገር መነጋገር እንችላለን። ይህንን እኔ ያድግም የሚባልና በኢህአዴግ ስር ያሉ ድርጅቶች እስከ ትናንትና ወዲያ ድረስ በህዝብ ስም ተደረገ የሚሉትን ነገር በድርጅትና በካድሬዎች አማካኝነት በድርጅት ገንዘብ በድርጅት ፈንድ ምን እንደሚሰሩ እናውቃለን ያለው። ስለዚህ እዛ ውስጥ የተደረገውን ነገር ምን አልብሶ ከየት የመጣ ገንዘብ ነው። በዚህ ደረጃ ስርዓቱ የሚሰራው ስራ ነው ብዬ ነው ማሰበ ያለው። የተለመደ ድርጅታው አሰራር ነው። አንቺ እንዳልሽው ነው። ሌላ ምን ሊሆን ይችላል? ያሉ ለምንድን ነው ማድረግ የማይቻለው? ማድረግ ስለሚቻል ቢሆን ኖሮ እኔ ያደርጉታል ብዬ ነው። ግን በመፈርጠማቸው የተነሳ ነው የምትዩ? እኔ እሱኑ የሚመስለው